አቤት የተበላሸው ትውልድ ብታዩት! የአፍሪካ ብልሹ ትውልድ ምንድን ነው? ዛር ዛር፣ ነይ ሲጫወትበት ነው የቆየሁት። ሀያ ስድስት አመት አባቱ ሲሞት የገባው ከአባቱ ነው የመጣው። ይጸልያል እስከ አምስት ሰዓት ጠዋት፣ አስራ ሁለት ሰዓት ይሄዳል፣ ይጸልያል። ይገድለው ነበር በገዛ መኪናው። እስካሁን ስንት ዓመት ነው ውራውራይ ካለው ከተጋለጡ ዘጠኝ ዓመት ከተጋለጠ እሱ ካወቀ ነው። እሱ ካወቀ ዘጠኝ ዓመት። አንዳንዱ ይጋለጥና የተጋለጠበት ሰው አያውቀውም፣ ወይ ይስማመዋል ከባህሪ ጋር ልምምድ ያለው ይሆንና ያመነታል እድሜ ልክ። ሌላው ደግሞ ምንድን ነው መንፈሳዊ ውጊያውን የበለጠ ማዳበር የሚችልበትን አቅም እንዲያገኝ ራሱን አያዘጋጅም። አሰቃየ አሰቃየኛው፣ ይሰግዳል። ሦስት መቶ ስገድ ይለ ያሰገደኛል። የቅዱሳንን ስም ይጠራል። ተነስቁም ስገድ ይላል። ላ ተሰቃየሁ ያላ አደረገኝ። ገንዘብ አልፈልግም። እኔ ስላሴ ባሪያ ነኝ አትገርምም እንዲህ ሰው ላይ እንደዚህ ስትጫወት በቃ ትዳሩን አፈረስኩ ልጆቹን አሳዘንኩ አራት ዓመት ትዳሩን ካፈረስኩ ጓደኛውን ጠላት የእሱ ነው ይዞ የመጣው እኮ ጓደኛውን አንተ እሱ ላይ ለምን ዛር ሆንክ ለምን ዛር ሆንክ የከቤተሰብ ነው ያመጣሁት ከቅድመ አያቶች ሰው ሃይማኖትህን ነው የሚያወርሰው እኛ ክፉን ነው የምናወርሰው ለዚህ ነው ጊዜው ሰዓቱ ወቅቱ ሁሉም በባህሪያችን ላይ ተጽዕኖ የሚያሳድረው ምን የበረከት አይደለም እኮ የተቀመጠበት። በረከትን የሚሰጥ አይደለም እኮ የተቀመጠው፣ በረከቱን የሚነጥቅ ነው። በረከቱን ለመያዝ ግን መታገል ግድ ነው። ይኸው የሚሰግድበት፣ ይኸው ሙስሊም አድርገህ፣ ይኸው እንደ ሙስሊም የሚሰግድበት፣ ይኸው ሰላም አለይኩም ይሉታል። ሙስሊም ይስቃል። እሱ ችግር የለም። ምንም ችግር እንደ ታዲያ ምን ችግር አለ? እሱ ሚስጥሩን ያውቃል። በጣም ተንኮለኛ ነው። ለእኛ ጠላታችን ስግደት መለኮታዊ ግርማ ነው። አልሰገድ ብሎ አይደለ ዲያብሎስ የወደቀው? ዝም ብለህ ተገትረህ እድሜን ከጨረስከው ምኑ ላይ ነው ታዲያ ያንተ? ከሰይጣኑ በምን ተለየን? እቤት መስገጃ የለ መንበርከቂያ። እስላም ወገኖቻችን እኮ መስገጃ አላቸው። አየህ እኛ ስግደቱን በሙሉ ያስተውን ግብጾች ናቸው። እነሱ ይሰግዳሉ፣ አንተ እንዳትሰግድ አደረቡና ለመተተኛ አሳለፈው ሰጡ። ስግደት ማለት ሺህ ጊዜ አስማት ከመፈለግ ሀያ አንድ ጊዜ መስገድ ይሻላል። ሺህ ጊዜ እጽዋት ከማሰስ አስራ ሁለት ጊዜ መስገድ ይቻላል። እጽዋት እኮ ምን ያው በቃ የማክሰኞ ፍጥረት ነው። እኛ በዚህ ከመናፍስቱ ጋር ሆነን ደንቁረን ወደ መሬት የሚቆፈር ከላይ ከዛፍ የሚበጠስ ፍለጋ ዘመናችንን እንጨርሳለን። በልተም ርቅ አሁን ለቀት ሄዳላት ሄደ ሰልችቶኛል፣ ሄዳለሁ። ሰልችቶኛል። ስንት ናችሁ? ጠቅላላ የደብተራ አምስት ነበርን። ግን ቅጥቀጣውስ እየበተናቸው ናቸው። እየጸልየ መዝሙረ ዳዊት ያንቀጠቀጠ ይበትናል። ይሰግዳል፣ በቃ ይታደሳል። እያሳደሱ እሱ ደግሞ መታደስንቶ ችግር እንደዛ እያደረገ ባየር ላይ ያለ የደብተር አመጣ። ተዘጋጅ፣ ሁላችሁም ሰራዊታችን ነው። መብዛት ያንም ምስኪኑን ሰው ከመዳን አላስጣለውም። ምንም ትርጉም የለው መብዛቱ። ብዙ ሻለቃ ሆኖ ሰፍረውበት ነበር፣ ግን ዘጠኝ ነን ዋናዎቹ። በልተዘጋጅ ዋጥነው ተከሰውነቱ ከአባቱን የመጣው አባቱ ሙሉ ሞቷል። ሀያ ስድስት ዓመቱ እሱ ሲሞት የገባሁት ወደ እሱ መጣ። አዎ ምን አገኛለሁ ብለህ መጣ? እንደሱ ይሰግድልኛል፣ እንደ አያቶቹ ይሰግዳል ብዬ የደም ጠብ ቡና እንኳ ከተወ ሰባት ዓመቱ እርጉም ነው። ምን ቡናው ምን ምን ያደርጋል? ለእኔ ግብሬ ነዋ፣ ግብሬ እኮ ነው። በቃ እሱን ካልጠጣው የሚያፋሽከው የአዳም ዘር ምን መሰለ ቡና ቆን ቡና ሱስ አለብኝ እያለ የሚጠጣው ምን መሰለ፣ ችግር የለም ቡናው ምንም በባህሪው ተንኮል የለውም። የማክሰኞ እጽዋት ነው። ሆኖም ግን ምን አደረገው መናፍስቱ ወደ ራሱ ግብር ወሰደው ማለት ነው። ለራሱ ግብር ሲጠቀምበት ሱስ አድርጎ ይቆላልኝ ይላል ሰውየው፣ አይደለም የሚጠጣው ራሱ ነው የሚጠጣው። ይፈላልኝ ይላል ራሱ ነው የሚጠጣው። መናፍስቱ የራሱ ማድረጉ ላይ አልተጠነቀቅንም እንጂ የማክሰኞ ማንኛውም ተራ ተራ ፍጥረት ነው። አረንጓዴ ፍጥረት ነው። የአረንጓዴ ውለት የተፈጠረ ነው። ይህ አሪዎስ ሸናበት ምናምን የሚለው አይሆንም። እሱ እንደዚህ ብሎ ነገር የለም። ምክንያቱም በዛን ጊዜ የተፈጠረ ነገር የለም። ከመጀመሪያ ከተፈጠረው የተፈጠረ ነው። ለብቻ የበቀለ ነገር የለም። አረንጓዴው የአረንጓዴ ጊዜ ነው። ይህንም በሌላ ጊዜ በሰፊው እንማራለን። በድቧጥ እናውጣ። ከሰውነቱ ሲማር አብረ አብረን ተወልደን አሉም አብረንም አድገናለን። በኢየሱስ ክርስቶስ ስም በወላዲት አምላክ ስም ስም አይ በደምብ ጥራው። በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ፋኑኤል ስም ሲውል ታስረናል። ሲውል ታስረናል። ሆ ክፉን ማውረስ የሁላችንም እጣና እድል ሆኗል። እንደዚህ ነው ስነ ስርዓቱ፣ እንደዚህ ነው። እዚህ ሌላ ቦታ የሚጮኸው ጩኸት እዚህ ክልክል ነው። መናፍስቶቹ አንዴ ከሰሙ ይታዘዛሉ። ከእኛ በላይ ማለት ነው። እግዚአብሔር ስሙ የተመሰገነ ሆ ማን ነው ማን ነው ኃይለ ስላሴ ኃይለ ስላሴ ቆንጆ ስም ነው ተሰቃየሁ ረጅም አመት አንተም ነቃ በላ በርትታል ግን ውጊያውን አውቀኋል ውጊያውን ታገላለሁ እንግዲህ ከአባትህን የተወረሰው እንግዲህ መንፈስ ሲወረስ አስበው መሬት ርስጥ አልሰጡህም መንፈስ ነው የሰጡህ ባለማወቅ ነው። እነሱ የድሮዎቹ የድሮዎቹ መንፈስ ቅዱስን ሰጡ። ዘመን ሲያልቅ ደግሞ ዛርና ውቃቢን እንሰጣለን። እግዚአብሔር ምሕረቱን ያብዛልን። ጊዜ ሲያልቅ፣ ዘመን ሲያልቅ፣ ሰው ሲያልቅ፣ በቃ ሰው ሲያልቅ የመጣ ጣጣ ነው። በል በርታ፣ በርታ፣ በርታ። ምንድን ነው ምንድን ነው? ሳንጎማ ነው ወይስ ምንድን ነው? ከእናትም ከአባትም በአርባ ቀን የምናገኘው መንፈሳዊ ልጅነት በፍጽምና በኩል እንዳይመጣ የቤተሰቦቹ ትግን ከጣሁት ጋር የተያያዘ ሲሆን ያቺ መንፈሳዊ ልጅነት ለጊዜው ብቻ ይሆናል፣ ለጊዜው እንድንኖር ብቻ ጥበቃውን ለማወቅ በጥበቃው ኃይል በኩል ለማለፍ እንዲሁም በመስጋናና በጸጋ ውስጥ ለማለፍ በይቅርታው ጥበብ ለተጎብኝተን ለመኖር እድሉን እንድናጣ ልምምዳችን አይ አስቸጋሪ ነው። አሁን ለቀት ይሄዳል። ሰይጣንና አጋንንት እና እንትን አጋንንት መተጣል የበረሃው አጋንንት በረሃ ለበረሃ አንከራትቼዋለሁ። ለምን አንከራተትከው? በረሃ አዙሯል፣ ሁሉም በረሃ አዙሯል። የት የት አዞርከው? በሶማሌ ወደ ሳውዲ፣ በሊቢያ ወደ አውሮፓ፣ ባህር ለባህርም አንከራትቼዋለሁ። እኛ ይሄኛ ትውልድ መናፍስት የሚያንከራትተው ለምንድን ነው ሲባል፣ ለመንፈሳዊ፣ ለእምነት፣ ለጸጋ፣ ለሞገስ አይደለም ለእንጀራ ያንከራተታል። እንጀራው ጠፍቶት፣ እድሉ ጠፍቶት፣ ሰው መሆኑ ጠፍቶት፣ መኖር መሮት ሄጄ ልሙት እያለ ይንከራተታል። ይሄ የበረሃው ዛር የሚያሯሩጠው ነው። በቃ በየበረሃው ያጓትነዋል፣ በየንትሩ ብቻ መከራ ማሳየት ነው። ስንት ዓመት አንከራተትከው?

አምስት ዓመት ሙሉ አስሬዋለው። አስሬ ይዘዋል። መብራቱ የአስር አምስት ዓመት አምስት ዓመት ከቤት አላስወጣውም። ከቤትም አላስወጣው። አምስት ዓመት አምስት ዓመት ሙሉ አሰቃየው። ወገቡን ይዤዋለሁ፣ አስቀድጄ እጁን። እሺ በስላሴ ስም በሥነስራ ጣውረ በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ለቀነው ሲወል ታስረናል። ሲወል ታስረናል። እቤት ስንት ዓመት አሰርከው? አምስት ዓመት እንግሊዝ ሀገር ሁሉም ስራ አይሰራም፣ አስቀምጨዋል። ወገቡን ይዤ፣ ወገቡን ነውጣ ከወገቡ ከወገቡ መጠን ወገብህን ይይዛል። አንደበትህን ይይዛል። ቋንቋህን ይይዛል። ዓይንህን ይይዛል። ባህርህን ይይዛል። ምንም አይዘው ነገር አለ። እግርህን ይይዛል። እንደፈለገ እኮ ነው። በልተህ ዝግጅ በስላሴ ስምበቅዱስ ሚካኤል ስም በቅዱስ ፋኑኤል ስም ሲወል ውርስ እግዚአብሔር ለእግዚአብሔር ሕዝብ አወርሳችኋለሁ ያለው ርስትንና ኢየሱስ ክርስቶስን፣ እኛ በገዛ ፈቃዳችን ደግሞ ክፉ መንፈስን እናወርሳለን። መውረሳችንንም ሳናቅ ትወርሰናል። ደግሞ በጣም የሚገርመው ይሄ ነው። እሺ ተነሳ ተነሳ። አምስት ዓመት እንግሊዝ ሀገር አምስት ዓመት ብድግ። እስቲ ስቀድ ወገብ፣ እስቲ ተነሳ ስቀድ። እንትን የመሰላውን እንደ ወገብ ሲያዝ እስቲ ስቀድበት የታሰረ ትውልድ ቶሎ ቶሎ ፈጠን ብላል። በቃ እንዴት ነው? አለ ወገብ ተሰቃይ። በረሃ ለበረሃ ከልጆቼ ጋር እንኳን አልወርም። ልጆች አሉ። ሚስቴንና ልጄን ከዚህ ወስጃቸው ተለያየን።

እኔም አልች በሽተኛ ነን ወይ የምንሄደው ሲሉኝ፣ ለዚህ ሰዓት በሽተኛነታችሁ ሲሆን ተስማማችሁ አይደል ብያቸው ተጣላኋችሁ። እና እናገራችኋለሁ። በቃ ሂዱና ጠይቁልኝ እላለሁ። እጄን ወድቄ ተሰብሬ ከዚህ ውስጥ ነው አጥንት ቆርጦ አውጥቶ እዚህ የገጠመው። ወድቃት፣ አዎ፣ እዛ ይሄ እንደዚህ ሆነ። ከዚህ ይሄ ተጣሞ ከዚህ ውስጥ አጥንት ቆርጦ አውጥቶ ይኸው ጀርቤ መከራዬን የሚያዩ። በዚህ ምንም በቃ ሰላም የለኝም። ደግሞ የለብንም ይላሉ እነሱ። አውርሰው አስይዘው አውቃለሁ። እነሱ ናችሁ ነግራችሁ አሉ። ማነው በሽተኛ? የለም ሁለታችሁም ናችሁ ነው የምላቸው። አሉ አሁን መጥተዋል። አሁን ከቤት እንኳን ስወጣ እንዴ ብዬ ይዣት ልውጣናት አልችልም በቃ ሆሳናን ስናከብር እኛ ታስረን ነው። የሚገርም ይሄ ነው። ሆሳና የስርዓት መፈቻ ጊዜ፣ የምህረት ጊዜ፣ የመማሪያ ጊዜ፣ ችግርን ማወቂያ ጊዜ፣ መታሰርን መረጃ ጊዜ ነበረ። ታስረን ስንት ዘመን ሆሳና ከበር የታሰረ ትውልድ መሆናችን እኮ ደግሞ ጊዜው አልቀናንም፣ ትውልዱም አልቀናንም። በል በርታይዞ፣ በርታይዞ አንተ ነቅተህበታል ነው። ምን ላድርግ? በቃ ያለኝ ተስፌ እሱ ነው። ስሌው ስላሴን ጭንቅላቴ ላይ አድርጌ ነው ከሰው ጋር ነው የምጣላው። አባቴ ወይ እንዳልጣላ በእዚህ ነው የምታስቀምጠው ኮፍዬ ውስጥ እንደዚህ አድርጌ። ማንም ያውቃል እንግሊዝ ውስጥ ያለ ሰው ምነው ዛሬ ተነጫናች? የሉም እንዴ ስላሴዎች ይሉኝ። አሃ ያውቁሃል። የሚገርም ነው እኮ ከሰው ጋር ስለምጣላ እንደ ድንገት ረስቾ ከወጣው በቃ ጸብ ያምረኛል። ተደባደብ ተደባ እንግሊዝ እኮ አብዛኛው ቡጢ እና እንትን የተማረ ነው የሚመስለው። በአየር መንገድም ላይ ሁሉ ሲጫጩ ሆኑ የምናያቸው ሁሉን ነገር ለማድረግ በትግስት ፈጣሪ እባክህ ስላሴ በደጅ አድጌ ነው እና እንደዚህ ነው የምታደርገው። የሚገርም ነው። ሁሌ ኮፊ ይዤ ላይ አድርጌ በቃ እንደዚህ አድርጌ ነው የምዞረው። የሆነ ነገር ሲለኝ ይሄን እንዴት አወቀው እንቺ አባቴ ስላሴ ባሪያ ኮነኝ። እዛው አድጌ ይሄ ስላሴ ልጅ ነኝ። አራት ኪሎ ነው ተወልጄ አራት ኪሎ። እዚህ በኢየሩሳሌም ሆነው ያልዳኑ ሰዎች አሉ። በጣም የሚገርም ነው። በል በርታ። ከዳነ በኋላ መስጠት ይችላል። አያችሁ። አንድ መቶ አርባ የእንግሊዝ ፓውንድ የንግስቲቱ ፓውንድ መቶ አርባ ነው። ምን አልከኝ? በረሃኛ ነኝ። ጨንገር ጨንገር ጨንገር ታውቃለህ። እባብ እባብ ሆናለሁ ታውቃለህ አይደለም? ምን ትጠይቀኛለህ ታውቃለህ። ለልጆቹ ብራሉ እንጂ እኮ ትሄዳላት። ትሄድማ ምንድን አርሜት ቡዳ ነው። ወደዚህ አርሜት፣ አዎ አርሜት፣ ሞሄት ቦዠ፣ ቦዠና በዚህ በጉራጌው ክልል ውስጥ ያለ ነው። ስንት አመት ነው ለዋላ ያለው? ስንት አመት ነው? አብሬ ተወልጄ አብሬ አድጌ። እሺ። ጉዳ መተት አውሰንጋላ ና። በዚህ እ ጨንገር ኢየሱስ ክርስቶስ ስም

ድው ብትትእአሁዘበኢየሱስ ክርስቶስ ስም አንጋአንጋ በኢየሱስ ክርስቶስ ስም አንተ የምትሰማ አትጨናበርም። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ለቀን ሲወልድ አስረናል። ቶሎ ቶለ ስመትጭኑት ሀይ፣ መበላላት ሀይ፣ መነካከስ የመንፈስ ጉዳት የለብኝም። አቤታም ስንቱ እኮ ነው የለብኝም እያለ የቀለጠ ቦሌ ጎርጎሪዎስ የነበርን ጊዜ ስንቱ ወይ ዘራርት የለብኝም ይላል። ዛሬ የሉም። በርታ፣ በል በርቺ፣ በርቺ፣ በርቺ፣ አይዞሽ የስንት ዘመን